ሰበር መረጃዎች ደርሰውናል። የእርስ በርስ ግጭቱ በይፋ ተጀመረ። እንዳይደርስ የተፈራው ይህ ግጭት እውን ሆነ። ትግራይ ወደ ዳግም ጦርነት ገብታለች። ዓመታትን በጦርነት ያሳለፈው በበርካታ ስቃይና መከራ ውስጥ የነበረው የትግራይ ህዝብ ሳይወድ በግዱ ለዚህ እልቂት ሊማገድ ነው። የተሰማው እጅግ ያስደነግጣል። የተደላፈነው ነገር አሁን ፈንድቷል። ጦርነቱ በይፋ መጀመሩም ተነግሯል። ኤርትራ ማስጠንቀቂያውን ጥሳለች። ኢሳይያስ ምን ለማድረግ እየሞ ነው የኤርትራ መንግስት የኢትዮጵያው የብልጽግና መንግስት ላይ የቁጣ በትሩን በኃይለኛው እየሰነዘረ ነው። የኤርትራና የኢትዮጵያ ጉዳይ ከሚወራው ባሻገር ከባባድ ክስተቶችን እንድናስተናግድ ያስገድደናል። የግፍ አገዳደል የተፈጸመው የሟችን ወንድም ቤትም ታጣቂዎች አቃጥለውታል። የአካባቢው ነዋሪም ወደ አጎራባች ቦታዎችም ተፈናቅሏል። በኦሮሚያ ክልል አርሲ ዞን የተፈጠረውን አስደንጋጭ ክስተትም በዝርዝር ሳታችን የምናል እናስደምጣችሁን አለ። በሌላኛው መረጃችን ደግሞ ዛሬም የቀጠለውን የጋዛን ሰቆቃ በተመለከተ ያዘጋጀንላችሁ መረጃ አለ። እኚህን መረጃዎች በዝርዝር ሰዓታችን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን በመላው ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያለን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከእኛ ጋር እንድትመሰርቱ እንዲሁም ሲሆን በየእለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላቸው መረጃችን ስናመራ እርስ በርስ መታኮሳቸው ተሰማ። ራሳቸውን የትግራይ መከላከያ ሰራዊት ቲዲኤፍ እና የትግራይ ሰላም ኃይል ቲፒኤፍ ብለው በሚጠሩት መካከል በራያ ወጀራት አካባቢ ልዩ ስሙ አላሳ በተባለ ቦታ እጅግ አስደንጋጭ የሆነ ክስተት እንደተፈጠረ ተመልክተናል። የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት እንዳያመሩ የተሰጋ ሲሆን ይህም ስጋት የተገለጸው ይህ የእርስ በርስ ጦርነት ከመጀመሩ ከ ጥቂት ሰዓታት በፊት ነው። የህወሀት ክፍፍልን ተከትሎ ለሁለት የተከፋፈሉት የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት መፈጠሩን በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ አሳስቦ ነበር። ሊፈጠር የሚችለውን ቀውስ ለማስቀረትም በትግራይ ሁሉንም አካታች ብሔራዊ ይት እንዲደረግ ፓርቲው ጥሪም አቅርቦ ነበር። የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 ዓ.ም ለአንዱ የህወሀት ክንፍ ያጋደለ የተባለለትን የአቋም መግለጫ በማንጸባረቃቸው በትግራይ ኃይሎች መካከል መከፋፈሎች መፈጠራቸው ይነሳል። ይህ ደግሞ የትግራይ ኃይሎች ከፍተኛ አዛዦች ያሉበት ሌላ ታጣቂ ኃይል እንዲፈጠር ምክንያት መሆኑም ተነግሯል። በአፋርና ትግራይ አዋሳኝ አካባቢዎች ለውራት የቆየው ይህ አዲስ ኃይል ወደ ትግራይ ክልል መንቀሳቀሱን መረጃዎችም ያመላክታሉ። አዲሱ ኃይል እዚያው ትግራይ ከሚገኘው ነባሩ ኃይል ጋር የእርስ በርስ ግጭት እንዳይገጥም የሚል ስጋት በበርካቶች ዘንድ እየተፈጠረ ሲሆን ይህም ስጋት እጅግ በሚያሳዝንና በሚያስደነግጥ ሁኔታ እውን ሆኗል። ከዚህ መረጃ በኋላ በወጣው መረጃም እርስ በርስ መታኮሳቸውም ተሰምቷል። እራሳቸውን የትግራይ መከላከያ ሰራዊት ቲዲኤፍ እና የትግራይ ሰላም ኃይል ቲፒኤፍ ብለው በሚጠሩ መካከል በራያ ወጀራት አካባቢ ልዩ ስሙ አላሳ በተባለ ቦታ በሞርተር እየተተኳኮሱ እንደሚገኙ የደረሰን መረጃ ያመለክታል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ፓርቲ በዋ ታጣቂ መካከል የተፈጠረውን መከፋፈል ወደ ግጭት ሊገቡ እንደሚችሉ ባወጣው መግለጫ አስታውቆ ነበር። ይህም ነገር እውን መሆኑ በርካቶችን አስደንግጧል። ምናልባትም ነገሩ በዚሁ የሚቀጥል ከሆነ ተያያዥ የሆኑ በርካታ እጅግ አሳዛኝ የሆኑ እልቂቶችና ጦርነቶች ሊፈጠሩ እንደሚችሉ ከወዲሁ በርካታ ስጋቶች እየተገለጹ ይገኛሉ። ከዚህ ጉዳይ ጋርም በተያያዘ የኤርትራ መንግስትና ሻቢያም የተለያዩ እርምጃዎችን ሊወስዱ ይችላሉ የሚል ስጋትም አለ። በሌላኛው መረጃችን የኤርትራ የውጭ ጉዳይ ሚኒስትር አሁን ባወጣው ጽሁፍም የኢትዮጵያ ብልጽግና ፓርቲ በሀገር ውስጥ ችግሮች ውስጥ በመዘፈቁ ምክንያት ከዚህ ለመሸሽም የኤርትራን ስም በውሸትና በውንጀላ ለማጥፋት እየሞከረ ነው ሲል ከሰሰ። ሚኒስትሩ ብልጽግና ፓርቲ ለተባበሩት መንግስታት ድርጅት ተመድ ጨምሮ ለተለያዩ አለም አቀፍ አካላት ኤርትራን የሚወነጅሉ ደብዳቤዎችን እየላከ መሆኑን ገልጿል። ይህ ስልት አዲስ አይደለም። የኤርትራ የውጭ ጉዳይ ሚኒስትር ይህን መሰል ስልት አዲስ ክስተት አለመሆኑን አስታውሷል። ቀደም ሲል በኢትዮጵያና በኤርትራ ጦርነት ጦር ወቅት የነበሩ የኢትዮጵያ ኃይል አዛዦችም ተመሳሳይ ስልት መጠቀማቸውን በመጥቀስም ይህ የውስጥ ችግርን ለመሸፈን ሲሞክር የሚታይ የተለመደ አካሄድ መሆኑን አመላክቷል። የሉዓላዊነት ጥያቄና ዝምታን በተመለከተም በጽሁፋቸው ላይ አጋርተዋል። ጽሁፉ ባለፉት ሁለት ዓመታት ብልጽግና ፓርቲ በፈቃደኝነትም ሆነ በግዴታ የባህር በር ስለማግኘት ሲናገር መቆየቱን ጠቅሷል። ሚኒስትሩ እነዚህን ንግግሮች የኤርትራን ሉዓላዊነት የሚዳፈሩና ስድብና ዛቻ የተቀላቀለባቸው ቢሆንም ዝምታ ብርሃን መምረጣችንን ሁሉም ያውቃል በማለትም ኤርትራ ለንግግሮቹ ምላሽ ባለመስጠቷ ላይ አጽንኦት ሰጥተዋል። የኤርትራ የውጭ ጉዳይ ሚኒስትር አክሎም ከታሪክ እንደምንረዳው የኢትዮጵያ መንግስታት ውስጣዊ ችግሮቻቸውን ፍትሐዊ በሆነ መንገድ ከመፍታት ይልቅ ኤርትራን ለመወንጀል ይሞክራሉ በማለት ኤርትራ በዓለም ካርታ ላይ ከሰፈረው እና በድንበር ኮሚሽን ከተረጋገጠላት መሬት ውጪም የወረረችው ቦታ እንደሌለም አስረድተዋል። የሰላም ጥረትና ና ማስጠንቀቂያንም አክሏል። ከፕሪቶሪያው ስምምነት በኋላ ኤርትራ በሰሜናዊ ኤርትራ የተፈጠረውን ሰላም ለማደፍረስ እየጣረች ስለመሆኑ የሚወራው ፍጹም ውሸት ነው ያለው ጽሁፉ ኤርትራ ጣልቃ ገብነትን የምትቃወምና ሁሉም አካላት ዘላቂ መፍትሄን እንዲያመጡ የምታምን መሆኑንም አስታውቋል። በመጨረሻም የኤርትራ የውጭ ጉዳይ ሚኒስተር ኢትዮጵያ የውጭ ችግሯን ከመደበቅ ይልቅም ጉዳዩ ከቁጥጥር ውጭ ከመውጣቱ በፊት ሰላምና ትብብር ማምጣት እንደሚገባትም አሳስቧል። ትልቁ ድል በጦርነት ከማሸነፍ ይልቅ ሰላምን መፍጠር ነው በማለት ነው መልእክቱንም ያጠቃለለው። በተያዘው መረጃችን ኢሳያስ አፈወርቂ 50 ሺህ ወታደሮችን እንደሚያሰለጥኑ ቃል ገብተውልናል ሲሉ የሰሜን ሱዳን ኃይሎች አዛዥ መሀመድ አጃኩሚ ተናገሩ። አዛዡ አልሱዳኔ ከተሰኘው የአረብኛ ጋዜጣ ጋር ባደረጉት ቃለ ምልልስ የሰሜናዊ ሱዳንን ክፍል ከፈጥኖ ደራሽ ኃይሉ ስጋት ለመጠበቅ ፕሬዚደንት ኢሳያስ እስከ 50 ሺህ ወታደሮችን ለማሰልጠን ቃል እንደገቡላቸውም ገልጸዋል። በሱዳን እየተካሄደ ባለው ጦርነትም የጀነራል አልቡርሃን ጦር ኃይልና የፈጥኖ ደራሽ ኃይሉ ታጣቂዎችም የተፋ አለሙ ሲሆን፣ በዚህም ጦርነት ሁለቱም አካላት በውጭ ኃይሎች ወታደራዊ ድጋፍ እየታገዙ መሆኑም ይታወቃል። የሱዳን ጦር ኃይል ከግብጽ፣ ከሩሲያ፣ ከኢራን፣ ከቱርክና ከኤርትራ ድጋፍ እንደሚያገኝም በሰፊው የሚገለጽ ሲሆን ፈጥኖ ድራሽ ኃይሉ ደግሞ ከዩናይትድ አረብ ኤምሬትስ፣ ከቻድ፣ ከደቡብ ሱዳንና ከኬንያ ድጋፍ እንዳለው ዘገባዎችም ያስረዳሉ። የጀኔራል አልቡርሃን ጦር ከግብጽ በቀጥታ የጦር መሳሪያ ስልጠና፣ እና ሌሎችም እርዳታዎችን የሚያገኝ ከመሆኑም በላይ የፈጥኖ ድራሽ ኃይሉ አዛዥ ጀኔራል ሀምዳን ዳጋሎ ግብጽ ድጋፍ እንድታቆም ማስጠንቀቂያ መስጠታቸው የሚታወስ ነው። በተያያዘ ኢራን የጦር መሳሪያዎችን በተለይም ድሮኖችን ለሱዳን ጦር ኃይል እንደምታቀብል የሚነገር ሲሆን ሩሲያም ተዋጊ ጀቶችን ጨምሮ የተለያዩ ወታደራዊ እርዳታዎችን ለጀነራል አልቡርሃን እንደምትሰጥም መረጃዎች ያሳያሉ። ቱርክ ይህንን ጦርነት እንዲያበቃ ተደጋጋሚ ውትወታ ያሰማች ቢሆንም የሱዳን ጦር የሚጠቀምባቸው ድሮኖች ቲቢ2 የተባሉ ቱርክ ሰራሽ መሆናቸውም ተገልጿል። በተለይም በቅርቡ በካርቱም ለተገኘው ድል እነዚህ ድሮኖች ከፍተኛ ሚናም ተጫውተዋል ከዚህ ነት ጋር በተያያዘ ለጀነራል አልቡርሃን ድጋፍ ከሚሰጡ የውጭ ኃይሎች መካከል ኤርትራ አንዷ ናት። በዚህ ጉዳይ ላይ ከኤርትራ በኩል የተሰጠ ማስተባበያም ሆነ ማረጋገጫ የሌለ ቢሆንም ጀነራል አልቡርሃን ግን በተደጋጋሚ ወደ አስመራ መመላለሳቸው ይታወቃል። እንዲሁም የፈጥኖ ድራሽ ኃይሉ መሪ ጀነራል ሐምዳን ጋዳሎ ኤርትራ እያደረገች ያለችውን ድጋፍ እንድታቆም ማስጠንቀቂያ መስጠታቸው አይዘነጋም። ይህ በእንዲህ እንዳለም የጀነራል አልቡርሃን አጋር የሆነው የሰሜን ሱዳን ኃይሎች አዛዥ መሐመድ አጃኮሚስ ሰሞኑን ለአልሱዳኒ ጋዜጣም በሰ ሰጡት ቃል የኤርትራው ፕሬዝደንትን እስከ 50 ሺ ወታደሮችን ለማሰልጠን ቃል እንደገቡላቸው አስታውቀዋል። ወደ ቀጣይ መረጃችን ስናመራ በኦሮሚያ ክልል ምስራቅ አርሲ ዞን፣ ሮቤ ወረዳ የገደብሳ ደብረ ሰላም መድኃኒዓለም ቤተ ክርስቲያን አገልጋይና የሰባት ልጆች አባት ካህን በአሰቃቂ ሁኔታ በሸኔ በታጣቂዎች መገደላቸውን ነዋሪዎች ገለጹ። ግድያው አሰቃቂ መሆኑን ሟች ቀሲስ ተስፋይ ረታ ከቤታቸው በታጣቂዎች እንደተገደሉ ባለቤታቸውን በተመሳሳይ ከተገደሉ አመት ከስድስት ወር እንዳስቆጠሩ የ 11 ዓመት ልጃቸውን በጥይት ተመትቶ ካህኑ በጥልቅ ሐዘን እንደነበሩ ነዋሪዎችም አስረድተዋል። አንድ ካህኑ የቅርብ ሰውም ለመረጃ ምንጫችን ሲናገሩ ካህኑ እጅግ በጣም አሰቃቂ በሆነ መንገድ ነው የገደሏቸው ሲሉም በተሰበረ ልብም ገልጸዋል። አካላቸውን አፍሰን ነው ይዘን የመጣ ነው። ሰዎች በቀይ ሄደው ለቃቅመው ግማሽ አስክሬናቸው ግማሽ አካላቸው በሮቤ ቅድስተ ማርያም ቤተ ክርስቲያን እሑድ አርፏል። ግማሹን ደግሞ ትላንት ለቃቅመው ነው የቀበሩት። ለመናገርም ይዘገንናል ሲሉም አክለዋል። ካህኑ እባካችሁ ቦታውን ለ ተጠናቃችሁ ወደ ከተማው ነው ብንላቸውም፣ ቤተክርስቲያኑን ለቅቄ አልሄድም የሆነው ይሁን ብለው ሳይመጡ ቀሩም ብለዋል። ሰኔ 21 ቀን 2017 ዓ.ም ተመረጥ ቤተክርስቲያኑ ውለው ማታ ሲገቡ ጠላት ቀድሞ ቤታቸውን ምሽግ አድርጎ ጠብቆ ከምሽቱ አንድ ሰዓት ገደማ ገድሏቸዋል ሲሉም ተናግረዋል። የሟች ወንድም ደውሎ መከላከያ እንዲደርስ አደረገ፣ ካህኑ ግን ተገድለው ተገኙ። የግፍ አገዳደል ነው ያሉት እኛው አካልም የሟቹን ወንድም ቤትም ታጣቂዎች እንዳቃጠሉት የአካባቢው ነዋሪም ወደ አጎራባች ቦታዎች መፈናቀሉን ነዋሪዎችም አስረድተዋል። በሌላ በኩልም እናት ፓርቲ በሰሞነኛው የአማራ ክልል መቃ የተፈጸመውን ግድያ እና በኦሮሚያ አርሲ ስለተፈጸመው ግድያ መግለጫም አውጥቷል። ፓርቲው ጭፍጨፋውን በጽኑ እናወግዛለን፣ ለሞቱትም ረፍተ ነፍስን፣ ለሟች ቤተሰቦችና ለአካባቢው ማህበረሰብ ደግሞ መጽናናትን እንመኛለን ሲል ባወጣው መግለጫ ማጠቃለያ ላይ ይህንን መልእክት አጋርቷል። ወደ ቀጣይ መረጃችን ስናመራ ጋዛ በሰው ደም እየጨቀየች ቦምብ፣ ሚሳኤል እየተዘራባት አስክሬን እየተመረተባት ፍርስራሽ እየተከመረባት ይገኛል ከሰዎች መሮኒያ ወደ ሰው አካል መቆራረጫነት ከተለወጠችም ሁለተኛ ዓመቷን ይዛለች። በአውሮፓውያኑ ጥቅምት ሰባት ቀን 2023 በመቶች የሚቆጠሩ የሐማስ ታጣቂዎች እስራኤልን ከጋዛ የሚያዋስናትን አጥር ጥሰው በመግባትም እስራኤላውያን ላይ ጥቃት መሰንዘራቸውን ተከትሎ እስራኤል፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ ብሪታንያና ተባባሪዎቻቸው በአሸባሪነት የፈረጃ ሐማስ ለመበቀልም እስራኤል ጋዛ ሰርጥ ላይ በከፈተችው መጠነ ሰፊ ወታደራዊ ዘመቻ በምድርና በሰማይ ታንክና ሰው አልባ አውሮፕላኖችን ያጭርና የረጅም ርቀት ሮኬቶች፣ ሞርታሮች፣ ሚሳይልና በሰማይ የቦምብ ዶፍ በጋዛ ህጻናት፣ እናቶችና አዛውንቶችን ልብ የሚቀነድድ ህሊናን የሚበጠብጥ የስቃይ ቀናት የመከራ ምድር አድርጓትም ከርሟል። አሜሪካ እስራኤልን እያስታጠቀች፣ ምዕራባውያን በዝምታ እያዩ፣ የአረብ መሪዎች እየተመጠመጡ፣ ኢራን እየፎከረች፣ ሐማስ እየዛተ፣ ሄዝቦላና ሁቲዎችም እየጨፈሩ፣ ከሊቢያ ሚሳይሎችም እያስወነጨፉ እስራኤል በረጅም ምህረት የለሽ እጇም ሲሻት ጋዛን ሲያሸኛት ምዕራባዊ ዮርዳኖስ ወንዝ ዳርቻን ሲፈልጋትም ሊባኖስን ካሰኛትም ሆዴዳን ቴራንን፣ ደማስቆን እያጋየች ለውራትም በዘለቀው ጥቃት እልፎችም ተቀጥፈዋል። እነሆ በዚህ ሳምንት የእስራኤል ኃይሎችም በጋዛ ሰርጥ ባደረሱ ተከታታይ ጥቃቶችም ቢያንስ 95 ሰዎች መገደላቸው ተገልጿል። ጥቃቱ በጋዛ ሰርጥ በሚገኝ አንድ ካፌ፣ ትምህርት ቤትና የምግብ ማከፋፈያ ጣቢያዎች ላይ የተሰነዘረ ሲሆን ቢያንስ 95 ሰዎች መሞታቸው ነው የተገለጸው። በዚህ አሰቃቂ ክስተት ህይወታቸውን ካጡ መካከል እስማኤል አቡ ሀታብ የተባለ ጋዜጠኛም ይገኝበታል። እስራኤልም ከሁለት ዓመት በፊት ጋዛ ላይ የከፈተችው ወታደራዊ ዘመቻ ቀጥላ ፍልስጤሞችን በቦምብ ሚሳኤል ጥቃት ማርገፉ አልበቃ ብሏት በረሃብም እየቀጣቻቸው ነው። በጋዛ ያለው ነገር እጅግ ያሳቅቃል። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ምስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።